እሺ ልትመረዝ ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዳ ክፍል ሀያ ሰባት እነሆ ይቀጥላል ማለት ነው። እንዴት ቆያችሁ? ቪዲዮውን ላይክ በማድረግ ጀምሩ ማለት ነው። ወደ ቪዲዮ ግን መብላት አለብሽ። ለእኔ ስቲ ዋክሽን ምን ይሻልሻል? አስቸጋሪ ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ የሁሉም ነገር ዩቲዩብ ቻናል ተከታታዮች በሙሉ በእያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ በመጀመሪያው ናሆ ምን ይዘው የላችሁ መጥቻለሁ ማለት ነው። ናሆም ወይም ያፌት በሚለው ታውቁታላችሁ ማለት ነው። እንግዳ በእንግዳ ድራማ ላይ ናሆም ይባላል ማለት ነው። ሰላማችሁ የብዛ እያልኩኝ ውድ የቻናል የቤተሰቦች ቪዲዮውን ላይክ በማድረግ ጀምሩ። እንኳን ደህና መጣችሁኝ። እንግዲህ ናሁምና ቤሉል ምን እያሉ ነው እያወሩ ያሉት? ናሁም እንግዲህ የቤሉል እናት እህቱ ናት ማለት ነው። በነቶኒ ቤት ነው ያደገው። የነቶኒ ቤት ቶኒ ደግሞ ከቤሉል እናት ሞቷ በፊት ከመሞቷ በፊት እዛ ቤት ውስጥ ነው ያደገው ማለት ነው። ቤሉል አሁን ልዝጋ፣ በጣም የተደሰተ ይመስላል። ማንን አይቶ ነው ማንን አይመጣው? በነገራችን ላይ ውዴ ቻናሌ የቤተሰቦች ቪዲዮን ከወደዳችሁት ላይክ እያደረጋችሁ እንድትጀምሩ በትህትና ጠይቃለሁ። ወደ ቪዲዮው ስንገባ እንግዲህ ወይዘሮ ሄለን ለሉ ቤሉል ፍቅረኛ አመጥታለች ማለት ነው ፍቅረኛ እንግዲህ በእውነታዊ ፍቅረኛ ሳይሆን የሷን ትዕዛዝ የምጠብቅ እንጂ ልጁን ወደው ወይም አፍቀረው አይደለም። ምክንያቱም በሷ ወገን እንድትሰራና እሱን እንድታገባ በሱ በኩል ያለውን ገንዘብ እንድትወርስ ስለማድረግ ያሰበችው ጥረት ነው እንጂ ልጁ ወዶ ፈቅዶ ወይም እንግዲህ ቶማስ ከመሞቱ በፊት አደራ ሰጥቶ እንትን ያለው አይደለም። እንግዲህ ሁላችሁም እንደምታውቁት በጣም የምትወደውና የምታፈቅረው ብሎ ያሰበው ነበረ። ቶኒ ከመሞቱ በፊት ኑንሻን ነበረ ኑንሻን ቢጋቦ ብሎ ያስብ ነበረ። ወይዘሮ ሄለን ግን አልፈቀደችም፣ አልፈለገችም ማለት ነው። ብዙ ነገሮችን መሰናክል እያመጣች ያልተመረዘችውን በኤች አይቪ ኤዲስ ተይዛለች ብላ እንደዚህ ህመምተኛ አድርጋታለች። ግን ልዩቱ ጭንቅላቷን በጣም እያጨናነቀችና እስከ መጥፋት ድረስ ከቤት እስከ መጥፋት ድረስ ብላ እንግዲህ ቤሉል ነው የመለሳት ማለት ነው። ከቤሉል ጋር ደስ የሚል ቆይታ ቆይተው አምሽተው ነው የተመለሱት። እንግዲህ ጃኬቱንም አውልቆ በረዴ ብላ ጃኬቱን አውልቆ ሰጥቷታል። እንኳን ጃኬቱን አውልቆ ሊሰጣት ና እጅ በእጅ እንዲገናኙ ና በቃ የሰላምታ የሰላምታ ቀረቤታ እንዲኖራቸው አይፈልጉም ማለት ነው፣ ወይዘሮ ሄለንና ኤልሹ ኤልሹ ማለት ነው። አሁን ለኤልሹ ደግሞ ከአባቱ ሀይማን በላይ እየጎዳት የወንድሞቿ በኤችይቪ ኤድስ እንዳይያዙ ከኤልሹ የኤልሹ ሴራ ይሄንን ነው እንግዲህ እንደምታውቋት ወንድሞቿን ትወዳለች። ማንኛውም ሰው ቢሆን ወንድሙን ይወዳል። እሷን ደግሞ በአንዱ ግን ደግሞ ጓደኛው አምናት፣ የቤት ሰራተኛው አምናት ማለት ነው። እና በኤች አይቪ ኤድስ እንደተያዘ ስታውቀው በጣም ጨፍራለች። ካስታወሳችሁ ጨፈረች ነበረ። የምርመራ ወረቀቱን ስታዩ ኤች አይቪ ኤድስ እንደተያዘ ስታውቅ ከወንድሞቿ እንደምትርቅ ነው የተረዳችውና አሁን ላይ ደግሞ ሴሯ ምንድን ነው? ከእናቷ ወርቅ ሰርቃ ኑኑሻ ሻንጣ ውስጥ ወርቁን ከተዋለች ማለት ነው። ወርቅ ሰረቀች ይበላ እንግዲህ እናየቱን ለማሳያዝ ማለት ነው። እናየቱን እንግዲህ ኑኑሻ ሻንጣ ይፈተሽ ከተባለ ኑኑሻ ሻንጣ ውስጥ ልታደርግና ከኑኑሻ ሻንጣ ውስጥ ሲገኝ ሌባ ሌባ ብለው ለመሳለቅ የሚመቻቸው ማለት ነው። ይህንን ነው የተጠቀመችው። በነገራችን ላይ እንግዲህ ናሆሜ ወደዚህ ቤት የመመለስ ብዙ ቻንሶች አሉት። እንዴት እስካሁን ድረስ ምክንያት እየፈለክ ነበር ወይ እዚህ ቤት የምትመለስበት እያለች ወይዘሮ ሄለን ብላለች። ነገር ግን እኔ ማንንም ፈርቼ ሳይሆን ወይም የሆነ ነገር እስከሚፈጠር ጠብቄ ሳይሆን ቶማስን አክብሬ እና ወድጄ ነው ዝም ያልኩት እንጂ ብሎ ተናግሯል። ማለት ነው ቤሉንና ንሻ የቤሉልን ፍቅረኛ እየመጣች መንገድ ላይ እየተከታተሉ ነው። ወደ ነሱ እየመጣች ነው ያለችው። እሷን ሲሆኑ የቆሙት ማለት ነው። መሽቷል። እንዴት በዚህ ሰዓት መጣለሁ ስትል ችግር የለውም ወይ ብላ ነው የደወለችላት። እንግዲህ እንዳያችኋት ወደ ነሱ እየመጣች እየተጠጋች ነው ማለት ነው። ቀረብ ስትል እንግዲህ ደግሞ በደንብ ታቋታላቸው። ውድ ቻናል ቤተሰቦች ቪዲዮውን ከወደዳችሁ ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁ። ቤሉል ይረዳታል እና በሕይወትሽ ማድረግ የሚፈልግ ምንድን ነው? የመጀመሪያው ጤነኛ መሆን ሁለተኛ ደግሞ እናቴ ከኪራይ ቤት ወይም ከሰው ቤት አስወጥቼ የራሷ ቤት ማኖር ሲላት፣ ቆይቆይ ቆይ ለምንድን ነው ጤነኛ ሰው ያልሽው? ጤነኛ አይደለሽም እንዲያምሻል ምንሆነሻል ያምሻል እንዴ? ብሎ አስደንግጦም ደንግጦም ተናግሯል። ሴራ እንግዲህ እንደምታውቁት ከሚያዋቂት እየሰረቀች ወደ ንንሻ ቦታ እየከተተች ትገኛለች። እንግዲህ ከዚህ ቤት እየተሳለቅሽ ሌባ ሌባ ስንሳለቅብሽ ይታየኛል። ከዚህ ቤት የምትወጪበት መንገድ አገኘሁ እያለች በጣም ተደስታለች ማለት ነው። እንግዲህ መሲ እንደምታውቁት በናሆሜ ፍቅር ተይዛለች ተብላ እንግዲህ ታሳስራለች ማለት ነው። እሷ ግን ያፈቀረችው ሳታቅ ትሄድ ነበረ ወይ ነዱ ይባላላ። ወደ ቻና ላይ ቤተሰቦች እንዴት ቆያችሁኝ እያልኩ ደግሞ በድጋሚ ወደ እናንተ ስመጣ በእነ መሴ ድራማ ላይ በኖንሻ እና በሹ መካከል ያለው ልዩነት ምንድን ነው? ልዩነት የላቸውም በነገራችን ላይ ንኑሻና ኤልሹ በአንድ ቀን በአንድ ሰዓት ውስጥ ነው የተወለዱት ማለት ነው። ይህንን ስላችሁ ደግሞ በአንድ ሆስፒታል ስለተወለዱ ማለት ነው። በአንድ ሆስፒታል ነው የወለዱት አይንዬና ወይዘሮ ሄለን በአንድ ሆስፒታል የወለዱት ልጆቹን ደግሞ በማሞቂያ ክፍል ተሳስተው እንትን ብላቸዋል አቀይሯቸዋል ማለት ነው። ልጅ ሆነው ማሞቂያ ክፍል የወይዘሮ ሄለንን ልጅ አሳልፎ የሰጡት ለእነ መሲ እናት ነው ማለት ነው። የእነ መሲን እህት ደግሞ ሀብታም ሆነ እንደዚህ ተደላቀ የምትኖረው የእነ መሲ እህት ኤልሹ ናት ማለት ነው። እንግዲህ ኤልሹ የነ አይንዬ ልጅ ናት ማለት ነው። የነ አይንዬ ልጅ ናት። አይንዬ እንግዲህ ልጇ ኑንሻን አድርጋ ነው የምታስበው። ነገር ግን ኑንሻ የወይዘሮ አይንዬ ልጅ ናት። ሄለን ደግሞ የሄለን ደግሞ ኑንሻ ናት ምክንያቱም ይህን የተደረገበት ምክንያት በልጅነታቸው በሐኪም ቤት መሳሳት ነው። ሐኪም ቤት ውስጥ በማሞቂያ ክፍል ባሉበት ሰዓት ተቀይረው የመጣች የተቀያየሩ ይመስለኛል። ለምን? ምክንያቱም ከዛ ወዲህ የሚቀያየሩበት ምንም ቢሆን ልጅነቷን አትረሳ አትረሳምን አትቀይርም ምክንያቱም ይህን ያልኩበት ምክንያት ልጅ እናቷን ጠረን ታውቃለች፣ እና ካደገች በኋላ አይመስለኝም። ምክንያቱም በእንደዚህ አይነት ጊዜ ላይ ብዙ ነገሮችን እናት ልጆቿን ማወቅ የምትችልበት ብዙ ፍንጮች አሏት ማለት ነው። ነገር ግን እነሱ አሁን ልጄ ብለው አሜን ብሎ የተቀበሉት ሆስፒታል ውስጥ ስለተቀያየሩ ማወቅ አይችሉም። እውነትም ሁለቱም ሴት ከሆኑ ጾታቸውን እንጂ እንትናቸው አይታይም ማለት ነው። ማንነታቸው ጾታ ሁለት ጾታ ቢሆን ወይ ሴት እና ወይ እንዲሆናሉ ማለት ነው። ሁለቱም ሴቶች ስለሆኑ በዚህ አጋጣሚ የሁለቱም ልጆች ሴት ስለሆኑ የወይዘሮ ሄለን ልጅ ለወይዘሮ እመሲ እናት ማለት ነው። የእነ እመሲ እናትን ልጅ ደግሞ ለወይዘሮ ሄለን አድርገው አቃይረውታል ማለት ነው። አይንዬ እንግዲህ ወይዘሮ አይናለም የእነ እመሲ እናት ማለት ነው። ነገር ግን ልጅቱ የነመሲ እህት የተባለችው የወይዘሮ ሄልን ልጅ ናት ማለት ነው። ውድና የተከበራችሁ የቻኔል የቤተሰቦች ቪዲዮን ከወደዳችሁ ላይክ እያደረጋችሁ መሲ እንግዲህ ከናሆሚ ጋር ቁጭ ብላ ሳሎን ላይ ስታወራ ወይዘሮ ሉሊት መጣች መሲ ምን እያረሽ ነው? ነይ ስትላት እንግዲህ እንዳያችኋት ተቆጥታ እየጠራቻት ነበረ ተቆጥታ እየጠራቻት እያለ እኔ ማናገራት ስለፈለኩ ነው አዝዣት ነው ብሎ እና አሁን ተቆጣ ማለት ነው። እና ማዝሽ ትዕዛዝ አለ ትንሽ ስትለት እንግዲህ ከተቀመጠችበት ብዲ ገብላሹ ልክ ብለው ወጥታለች ማለት ነው መሲ። ምክንያቱም እንግዲህ በጣም ኃይለኛና ነብር ሆነ የምሰራ ወይዘሮ ሄለን ወይም ሎሊት ማለት ነው በሉሊትም ታቋታላችሁ አልማዝም ታቋታላችሁ። በአራት አክቶች ውስጥ የምትሰራ ሉሊትን ማለት ነው እና እንዴት እዝ ትመጫለሽ? እዝ ምን ትሰሪያለሽ? ስትላት አንዳንዴም ለሰራተኛ ክብር ይኑርሽ፣ ክብር ስጫቸው አለ ማለት ነው። አይመለከትህም ስትለው ምን አገባ ስትለው ቤቴ እንደሆነ ትርሺ ይህ ማለት ቤቴ ነው ላስታውስሽ፣ ሆይ በማለት እንድታስታውስ አድርጓታል፣ ማለት ነው። ውድና የተከበራችሁ የእንግዳ የኢትዮ ተከታታዮች በሙሉ ማለት ነው እንግዲህ እናሁን እዝጋ፣ አትጣሪ ዝም በይ፣ እኔ እያናገርኳት ነው በማለት ጣልቃ እንዳትገባበት ወይዘሮ ሄለንን ማስጠንቀቂያ ሰጥቷታል ማለት ነው። በእጆ ዝጋጻጥ ላይ ያለበት ምክንያት እሱ እያናገራት ስለነበረ እሷም ብሪጋለች እና ቁጭ በያላት ማለት ነው። ቁጭ እንዳለች ወይዘሮ ሄደን ትመጣለች። ወይዘሮ ሄደንም እንግዲህ እንደምታውቋት ምላሷ እንደሆነ ዕዳ ነው። አሁን ወይ ደግሞ እና ወይም እንግዲህ እንደምታውቁት በቅርብ ቀን ደግሞ ወደዚህ ቤት እንደሚመለስ ዝቶባታል ተናግሯልም። የተናገረውን ደግሞ ከመፈጸም በተግባር ብታሳዩ አይሻልም ብላ ራሷ ሄለና እንትን ብለዋለች፣ አናደዋለች ማለት ነው። ወንድ ልጅ ያወራል፣ ይሰራል፣ ያረጋል እንጂ አያወራም ስላለችው እንግዲህ ያደርገዋል ብዬ ተስፋ አደርጋለሁ። ኑንሻ ለምንከፋት ኑንሻ ለምንከፋት ቢሉ ከሴታ ከሌላ ሴት ጋር ፍቅረኛ እንዳለችው ስታክ ለምን ፊቷን አጠቆረች? እውነት ትወደዋለች ማለት ነው። እና በጣም ተቀይራለች ደንግጣለች። ፎቶን ስታያት እንግዲህ በፎቶ እንዳያቸዋት ከሆነ በጣም ደንግጣለች ማለት ነው። አሁን ደይ ማለት ነው እና ሳታ ሰው እሷስ ልጁን ወደዋል ሲሳሩ ድረች ወም የሚለው ጥያቄ ለራሴ ያለኝ ምክንያቱም እስከ ዛሬም ይህን ያክል አመትና ይህን ያክል ጊዜ ሲኖሩ አንድ ቀንም እንደዚህ ብላ አታውቅም ማለት ነው። ይህን ያልኩበት ምክንያት እኔ አንዱ እሱ ነው እንደምትወደው ግን አንድ ቀን ተናግራ ማታቀው። እሷም ትፈራለች እንግዲህ አቶ ቶማስ ከወይዘሮ ሄለን ጋ ሲያወራ ነበረ። የወይዘሮ አይና ለምን ልጅ ለምን ለልጃችን ለቤሉል አንድርለትም በጣም ስርዓት ያላት እና ባለሙያ ሴት ናት ሲል እንዳትነግራት እኔ እነግራታለሁ ብላ እንግዲህ የነገረችው፣ በተቃራኒ ደግሞ ልጅሽን ከልጅ እንድታርቂልኝ ለምን እሱ ሌላ ጮኛ እንዳለችው ብላ ሀሳቧን አቃይራ ነው የተናገረችው። ቶማስ ሲናገር ግን እንደምታውቁት ኑንሻ አይታለችም ሰምታለችም፣ በጆሮዋ ማለት ነው። ግን ለምንድን ነው የማትወደኝ? ለምንድን ነው የምታስመስለው? የሚለው አሁን ላይ ሳይሆን በፊትም ሲያላት ያላት እንትን አለ ማለት ነው ኑንሻ። ሰላም፣ ሰላም ውድና የተከበራችሁ ቻናል ቤተሰቦች ቪዲዮውን ላይክ እያደረጋችሁ ጀምሮ መልካሙን ሁሉ እየተመኘሁላችሁ ውድ እኔ የሁሉም ነገር ዩቲዩብ ቻናል ተከታታዮች በእያላችሁበት ሰላማችሁን እመኝላችኋለሁ። ቪዲዮውን ላይክ፣ ሰብስክራይብ በማድረግ እንድትጀምሩ በትህትና እጠይቃለሁኝ። እንግዲህ ወይዘሮ ሄለንን በዚህ መልኩ እያጠናቀኩላችሁ እመጣለሁ። ቀጣዩን ፓርት ለማየት ደግሞ ቪዲዮን ላይክ ሰብስክራይብ እያደረጋችሁ አስተያየታችሁን በኮሜንት እንድትሰጡኝ በልዑል እግዚአብሔር ስም አሳስባለሁ። ሰላማችሁ ይብዛ። አገራችን ኢትዮጵያን ሰላምና ፍቅርን፣ አንድነትን ይመልስልን። ውዴ ቻናሌ ቤተሰቦች ቪዲዮን እንደተለመደው ላይክ በማድረግ ጀምሮ አመሰግናለሁ። ወዳችኋለሁ። እግዚአብሔር ያክብራችሁ።